ጤና ይስጥልን። ከኤቢሲ የሰዓቱን ዜና ይዘን ቀርበናል። አብራችሁን ሁኑ። ተመስገን በየነ ነኝ። ዘጠነኛው የሰንደቅ ዓላማ ቀን በዛሬው ዕለት በተለያዩ የአገሪቱ ክፍሎች ተከብሯል። ቀዳሚ የምናደርገውም በዚሁ የሰንደቅ ዓላማ ቀን አከባበር ላይ ያተኮሩ ዜናዎችን ይሆናል። ዘጠነኛው የሰንደቅ ዓላማ ቀን በኢፌድሪ አየር ኃይል በተለያዩ ዝግጅቶች በድምቀት ተከበረ። የሀገሪቱን ሰላምና ዲሞክራሲ ለማስጠበቅና ሕዳሴዋን ወደማይቀለበስበት ደረጃ ለማሸጋገር የተሰጠውን ደረጃ በብቃት መወጣታቸውን እንደሚቀጥሉ የሰራዊቱ አባላትና አመራሮች ቃል ገብተዋል። አበበ ባዩ ዝርዝሩን ያቀርበዋል። የማስፈጽም አቅሙን ከጊዜ ወደ ጊዜ በማሳደግ የአገሪቱን የአየር ክልል አስተማማኝ በሆነ መልኩ እያስጠበቀ የሚገኘው የኢፌድራ አየር ኃይል አመራሮች፣ የሰራዊት አባላት፣ ሲቪል ሰራተኞችና የደጀን አቬሽን ኢንዱስትሪ ሰራተኞች ዘጠነኛውን የሰንደቅ ዓላማ ቀን ሲያከብሩ የተለያዩ ትዕይንቶች ቀርበዋል። ዕለቱን የሚዘክሩ መፈክሮችም ተደምጧል። ሰንደቅ ዓላማችን የሉዓላዊነታችን መገለጫ በብዛነት ላይ የተመሰረተው አንድነታችን አርማ ነው በሚል መሪ ቃል የተከበረው የዘንድሮ የሰንደቅ ዓላማ ቀን ከከዚህ በቀደሞቹ ልዩ ትርጉም እንዳለው ነው የኢፌድሪ መከላከያ ሰራዊት የፋይናንስ ስራ አመራር ዘርፍ ሚኒስትር ዴታ ብራኑ አበራ የተናገሩት። በተለይም ከቅርብ ጊዜ ወዲህ የብሔሮች ብሔረሰቦችና ህዝቦች የጋራ አርማ የሆነውን ሰንደቅ ዓላማ የማቃጠል የመቅደድ አለፍ ሲል የአሸባሪ ቡድኖችን ባንዲራ የመስቀል ተግባራት መታየታቸው የአገር መከላከያ ሰራዊቱ ከመቼውም ጊዜ በበለጠ ከህዝቡና ከመንግስት ጎን በመቆም ለሀገር ሰላም ዘብነቱን የሚያረጋግጥበት እንደሚሆንም ገልጿል። የዛሬው የሰንደቅ ዓላማ ቀን ባህላችን እንደ ሰራዊት ከተጣለብን ህገ መንግስታዊ ተልእኮ አንጻር አንድነታችንን ይበልጥ በማጠናከር ጠላቶቻችንን የምናሳፍርበት፣ መንግስታችን፣ ህዝባችንና መከላከያ ሰራዊታችን ዛሬም ነገም በማይታጠፍ ቃለ መሐላ የታሳሰሩ መሆናቸውን የምናረጋግጥበት ሰንደቅ ዓላማችንንም ከመቼውም ጊዜ በላይ ከፍ አድርገን ዛሬም በሰንደቅ ዓላማችን ፊት በድጋሚ ቃል በመግባት የምናረጋግጥበት ቀን መሆኑን ለማሳሰብ እወዳለው። የፌደራል ኃይል ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ኮሎኔል ኃይለ ስላሴ ጸጋይ የሀገሪቱን ሰላምና ዲሞክራሲ በማረጋገጥ የህዳሴውን ጉዞ ወደማይቀለበስበት ደረጃ ለማሸጋገር የተሰጠውን ግዳጅ ሰራዊቱ በብቃት መወጣቱን ይቀጥላል ብሏል። ባለፉት ስምንት ተከታታይ ዓመታት ባከበርናቸው የሰንደቅ ዓላማ በዓላት አን እንደ ሰራዊት ቃል ኪደናችን በማደስና ግዳጃጃችን በጽናት በመፈጸም ለሀገራችን ሰላም ልማትና ህዳሴ ጉዞ ስኬት የድርሳችን ስንወጣ ቆይተናል። በመወጣትም እንገኛለን። የባሉ ተሳታፊ የሰራዊቱ አባላትና ሲቪል ሰራተኞች አባቶች በመስዋዕትነት ላቆዩት የሰንደቅ ዓላማ ክብር ይበልጥ መስራት ያስፈልጋል ብሏል። አገራዊ ፍቅር መገለጫ አንድ ግዑዝ ነገር ግን ብዙ ነገር የያዘ እኔም እንደ ወታደር የምሞተው ለባንዴራ ነውስን ቢሃይንድ ከባንዴራ ቢሃይንድ ያለው ማን እንደሆነ ስለማስብ ነው የህዝቦች የተለያዩ ቋንቋና ባህል ያላቸው ህዝቦች ቃል ኪዳን ስለሆነ ለዛ ብዬ ነው። ጸረ ሰላም ኃይሎች ክብሯን ዝቅ እንዳደረጉት አይደለም፣ አባቶቻችን ትልቅ መስዋዕትነት የከፈሉባት ነች። ነፃነታቸውን አጥተው ከነበሩ ሀገሮች የምንለይበትን እና የነጻነት አርማ በተል ለኢትዮጵያውያን ማለት ነው። የተጀመረው ልማት በጥሩ ሁኔታ እንዲቀጥል አገሩን ክብር ሰንደቅ ዓላማውን በመጀመሪያ ሰንደቅ ዓላማው ማክበር አለበት፣ ከዛ ልማቱን ማስቀጠል አለበት። ሰንደቅ ዓላማችን የሉዓላዊነታችን መገለጫ በብዛነት ላይ የተመሰረተው አንድነታችን አርማ ነው በሚል መሪ ቃል ዘጠነኛው የሰንደቅ ዓላማ ቀን በሀገር መከላከያ ሚኒስቴር ስር በሚገኙ ዋና መምሪያዎችና እንደዚሁም በፌዴራል ፖሊስ ኮሚሽን ተከብሯል። ቀኑ ሲከበር ለአገሪቱ ሰላም መረጋገጥና ሕዳሴዋ እውን መሆን ሁሉም የበኩሉን እንዲወጣም መልእክት ተላልፏል። ከሀገር መከላከያ ሚኒስቴርና ከፌዴራል ፖሊስ ኮሚሽን የደረሰውን ዘገባ የተመለከተው አበበ ባዩ ነው።

በፌዴሪ የሀገር መከላከያ ሚኒስቴር ስር በሚገኙ ዋና ዋና መምሪያዎችና ልዩ ልዩ ክፍሎች ዘጠነኛው የሰንደቅ ዓላማ ቀን በተለያዩ ቦታዎች በድምቀት ነው የተከበረው። በምድር ኃይል ቅጥር ግቢ በተከናወነው የአከባበር ስነ ስርዓት ላይ የመከላከያ ሎጂስቲክስ ዋና መምሪያ ኃላፊ ሜጀር ጀነራል ኤብራሂም አብዱል ጀሊል ባስተላለፉት መልእክት፣ የኢትዮጵያውያን መገለጫ የሆነውን ሰንደቅ ዓላማ ሁሉም ሊጠብቀው ይገባል ብለዋል። በተመሳሳይ በቤላይ የሰራዊቱ አባላት በዓሉን ሲያከብሩ የመከላከያ ኢንዶክትሪኔሽን ዳይሬክቶሬት ዋና ዳይሬክተር ብርጋዴር ጀነራል ገብረ ኪዳን ገብረ ማርያም ሰራዊቱ የሉዓላዊነትና ነጻነት አርማ ለሆነ ሰንደቅ ዓላማ ልዩ ክብር አለው ብሏል። የመከላከያ ሰራዊቱ በሕገ መንግስቱ በተሰጠው ተልእኮ መሰረት ለሰንደቅ ዓላማው ክብር ሚናውን መወጣት እንዳለበትም ገልጿል። ይህ በእንዲህ እንዳለ በመከላከያ መሐንዲስ ዋና መምሪያ የሚገኙ የሰራዊት አባላትና ሲቪል ሰራተኞችም እለቱን በድምቀት አክብረዋል። የመከላከያ መሐንዲስ ዋና መምሪያ የሰው ሀብት ልማት መምሪያ ኃላፊ ብርጋዴር ጀነራል ዋኙ አማረ የአሁኑ ትውልድ የአባቶቹን አደራ ጠብቆ ለቀጣዩ ትውልድ ማስረከብ ይጠበቅበታል ነው ያሉት። በኩራት ቆመን መናገር የምንችለውም በዚህ ሰንደቅ ዓላማ ነው። ሀገራችን ብለን እንደፈለግን መናገር የመኖር መብታችን የሚረጋገጠው በዚህ ባንዲራ ነው። ስለሆነም በኢትዮጵያ ውስጥ ያሉ ብሔር ብሔረሰቦች እንድንለያይ፣ እንድንገነጣጠል በማንነታችን ላይ እየዘመቱ ያሉ ኃይሎችን ጸንተን ልንታገላቸው ይገባናል። ከማንኛውም በላይ ደግሞ እኛ የመከላከያ ሰራዊት ግንባር ቀደም ሆነን ልንታገልለት ይገባናል። በተያዘ ዜና ዘጠነኛው የሰንደቅ ዓላማ ቀን በፌዴራል ፖሊስ ኮሚሽን በድምቀት ተከብሯል። የፌዴራል ፖሊስ ኮሚሽን የኢንዶክትሪኔሽን የለውጥ ስራዎችና የመልካም አስተዳደር ዳይሬክቶሬት ዳይሬክተር ረዳት ኮሚሽነር አለም ጻይ ካሳ የሰንደቅ ዓላማ ቀን ሲከበር በዲሞክራሲ ስርዓት ግንባታና ሰላምን በማረጋገጥ ረገድ የተጀመሩ ተግባራትን በማጠናከር ነው ብሏል። ህግን በማክበርና በማስከበር በኢፌድሪ ሰንደቅ ዓላማ ፊት የገባነውን ህገ መንግስታዊ ኃላፊነት ህዝብን በታማኝነት በቅንነት፣ በማገልገል ሰላማዊ ሀገር እንድትኖረን ከምን ጊዜም በላይ ታሪካዊ ኃላፊነታችንን የምንወጣበት የምንወጣበት ወቅት መሆኑ ማስገንዘብ እወዳለሁ። በኢፌድሪ የሀገር መከላከያ ሚኒስቴር ስር በሚገኙ ዋና ዋና መምሪያዎችና ልዩ ልዩ ክፍሎች እንዲሁም በኢፌድሪ ፖሊስ ኮሚሽን በዓሉ ሲከበር የተገኙ ታዳሚዎችም ዕለቱ ለሰንደቅ ዓላማችን ክብር የተሰጠንን ግዳጅና ኃላፊነት ለመወጣት ቃላችንንም እንዳድስበት ይሆናል ብሏል። የሰንደቅ ዓላማ ቀን ሲከበር የተጀመረውን የዳሴ ጉዞ ለማስቀጠል ዳግም ቃል በመገባት መሆን እንዳለበት የድሬዳዋ ከተማ አስተዳደር ከንቲባ ኢብራሂም ኡስማንን ገለጹ። ዘጠነኛው የሰንደቅ ዓላማ ቀን በኢፌዴሪ አየር ኃይል የምስራቅ አየር ምድብ ተከብሯል። ጌቱ ላቀው ድሬዳዋ ነው። ሪፖርት አለው ዘጠነኛው የሰንደቅ ዓላማ ቀን በኢፌዴሪ አየር ኃይል የምስራቅ አየር ምድብ ሲከበር ለሰማዕታት የህሊና ጸሎት በማድረግ ነው የተጀመረው። በበዓሉ ላይ የተገኙት የድሬዳዋ ከተማ አስተዳደር ከንቲባ አቶ ኢብራሂም ኡስማን የሰንደቅ ዓላማ ቀንን ስናከብር ለኢትዮጵያ ህዳሴ ተሳትፏችንን ለማሳደግ ቃል ኪዳናችንን የምናድስበት ነው ብለዋል። ይህንን በዓል ስናከብርም ለሰላም ለልማትና ለዲሞክራሲ ግንባታ በሚደረገው ሀገራዊ ርብርብ ላይ የበኩላችን ድርሻ ለመወጣትና ተሳትፏችንን ለማሳደግ በሰንደቅ ዓላማው ፊት ቃል ኪዳናችንን ለማደስ ሊሆን ይገባል። በመንግስትና ህዝብ የጋራ ርብርብ ኢትዮጵያ በእድገት ጎዳና ላይ እንድትጓዝና ሰንደቋን በክብር እንዲውለበለብ ተደርጓል ያሉት የምስራቅ አየር ምድብ አዛዥ ኮሎኔል አበበ ተካ የህዳሴውን ጉዞ ለማስቀጠል ሰራዊቱ ተግቶ እየሰራ መሆኑን ጠቁመዋል። የጀመርነው የህዳሴ ጉዞ ወደኋላ ለመቀልበስ የውስጥና የውጭ ጠላቶችን ከመቼውም ጊዜ በላይ ጥምረት ፈጥሮ ልጥፋት የተነሱበት ሁኔታ እንዳለ እየተገነዘብን ይህ ውኪ ተግባርም በተለይ ጊዜያዊ ጊዜያት ከህዝባችን ጋር በመሆን ስንመክት እንደቆየነው ሁሉ ዛሬ የጥፋት ሴራውን በማክሸፍ ላይ እንገኛለን። ኢትዮጵያችን በልማት ዲሞክራሲያዊ ጎደና በፍጥነት ተራምዳ ሩቅ በማይባል ጊዜ ውስጥ መካከለኛ ገቢ ካላቸው ሀገሮች ተርታ ተሰለፍ ዘንድ የጀመርነውን ህዳሴ ወደማይቀለበስበት ደረጃ እንዲደርስ ዛሬም በሰንደቅ ዓላማችን ፊት በድጋሚ ቃል በመግባት የምናረጋግጥበት ቀን መሆኑን ለማሳሰብ እወዳለሁ። በበዓሉ ላይ የድሬዳዋ ከተማ አስተዳደር ከንቲባ አቶ ኢብራሂም ኡስማን ሰንደቅ ዓላማ ሰቅለዋል። በምስራቅ አየር ምድብ ቃል የመግባት ስነ ስርዓትም ተካሂዷል። ለኢቢሲ ጌቱ ላቀው ድሬዳዋ የሕዝብ ተወካዮች ምክር ቤት የሰንደቅ ዓላማ አዋጁ በአግባቡ እንዲተገበር የተጠናከረ ክትትል እንደሚያደርግ አፈ ጉባኤ አባሩላ ገመዳ ገለጹ። የሕዝብ ተወካዮች ምክር ቤትና የአዲስ አበባ ከተማ አስተዳደርም ዘጠነኛውን የሰንደቅ ዓላማ ቀን አክብረዋል። ሰለሞን ጸጋዬ ዝርዝሩን አዘጋጅቶታል። የሕዝብ ተወካዮች ምክር ቤት አባላትና የጽህፈት ቤቱ ሰራተኞች እንዲሁም የፌዴሬሽን ምክር ቤት ጽህፈት ቤት ሰራተኞች ዘጠነኛውን የሰንደቅ ዓላማ ቀን አክብረዋል። የህዝብ ተወካዮች ምክር ቤት አፈ ጉባኤ አቶ አባዱላ ገመዳ የምክር ቤቱ አባላት በሰንደቅ ዓላማ አዋጁ መሰረት አግባብ ያልሆኑ ድርጊቶችን የመከታተልና የመቆጣጠር ኃላፊነታቸውን ይወጣሉ ብለዋል። ምላተ ህዝቡ ለሰንደቅ ዓላማ ያለውን ክብር የሚያሳይበት አንዱ መገለጫ አዋጁ በአግባቡ እንዲተገበር የበኩሉን በመወጣት መሆን አለበት ነው ያሉት አፈ ጉባኤው ሰንደቅ ዓላማችን ከለሮቹ ተጠብቆ እንዲሰቀሉ ይደነግጋል። ሰንደቅ ዓላማችን አልባሌ ቦታ ላይ እንዳይሰቀሉ ይደነግጋል። ሰንደቅ ዓላማችን ተቀዳደው ተበጣሰው መልካቸውን እንዳጡም 12 ሰዓት ተሰቅለው 12 ሰዓት መውረድ እንዳለባቸውም ይደነግጋል። እነዚህ መላው ህዝብ ሊጠብቃቸው ሊንከባከባቸው የሚገቡ ከዚህ ውጭ የሚሆኑ ነገሮች በሙሉ ህገ ወጥና የሀገርን ክብር የሚነካ ስለሆነ የሀገርን ክብር የሚነካ ነገር ደግሞ ሁሉም ኢትዮጵያዊ ነው መጠበቅ ያለበት። የህዝብ ተወካዮች ምክር ቤትም ለአዋጁ አፈጻጸም የራሱን ክትትልና ቁጥጥር ያደርጋል ማለት ነው። የአዲስ አበባ ከተማ አስተዳደርም የሰንደቅ ዓላማ ቀንን አክብሯል። የአዲስ አበባ ከተማ ኮሚኒኬሽን ጉዳዮች ቢሮ ኃላፊ ወይዘሮ ዳግማዊት ሞገስ ህብረተሰቡ ዘጠነኛውን የሰንደቅ ዓላማ ቀን ሲያከብር ህብረ ብሔራዊ አንድነቱን በመጠበቅ የኢትዮጵያን የህዳሴ ጉዞ ዳር ለማድረስ ቃሉን ሊያድስበት እንደሚገባ አስገንዝበዋል። ህብረ ብሔራዊ አንድነታችንን በማጠናከር የጀመርነውን የህዳሴ ጉዞ ከዳር ለማድረስ ቃላችንን የምናድስበት ልዩ አጋጣሚ ተደርጎ ሊወሰድ ይገባል። በመሆኑም በዚህ መዓል ታዳሚ ሆኖ የከተማችን ሴክተር መስሪያ ቤት አመራሮችና ሰራተኞች በተሰለፍንበት የስራ መስክ ከምንም ጊዜ በላይ ተግተን በመስራት የከተማችንን ብሎም የሀገራችንን ህዳሴ ከዳር እንድናደርስ በዚህ አጋጣሚ ጥሬን አቀርባለሁ። የበዓሉ ተሳታፊዎች በበኩላቸው ሰንደቅ ዓላማውን አክብረው በማስከበር ሰላማቸውንና ልማታቸውን እንደሚያስቀጥሉ ተናግረዋል። ሁላችንም በጋራ ሆነን ይህንን አርማ አንስተን ለሀገራችንን የጀመረችውን የህዳሴ እንቅስቃሴ ወደ ዳር ለማድረስና ካለንበት ደህንነት ወጥተን ወደ ተሻለ ህይወት ለመምራት ቃል የምንገባበት ትልቅ በዓል ነው። ለኔ፣ የዘንድሮ የሰንደቅ ዓላማ ቀን ሰንደቅ ዓላማችን የሉዓላዊነታችን መገለጫ በብዝሃነት ላይ ለተመሠረተው አንድነታችን አርማ ነው በሚል መሪ ሀሳብ ነው የተከበረው። የመቀሌ ከተማ ነዋሪዎች ደግሞ ሰንደቅ ዓላማ የማንነት መገለጫ የብሔሮች ብሔረሰቦችና ሕዝቦች የእኩልነት ቃል ኪዳን ነው ሲሉ አስተያየታቸውን ሰጥተዋል። አስተያየቶቹን ያሰባሰበው ተስፋዬ ለሚሳ ነው፣ እንደሚከተለው ይቀርባል። ሰንደቅ ዓላማ ለእኔ ማለት ክብሬ፣ ማዕርጌ፣ የትውልድ የዜግነት የክብር መነሻ ክብሬ ነው ብዬ ካለዚህ ሰንደቅ ዓላማ እኔ በሀገር የመኖር የሚለካው በሰንደቅ ዓላማ መሆን ቃለ ብዙ ታሪክም ሰርተንበታል። በዚህ ባንዲራ ብዙ መስዋዕትነትም ተከፍለበታል። ደግሞ የብሔር ብሔረሰቦች አንድነት የሚገለጽበት ባንዲራ ስለሆነ ትልቅ ትርጉምና ክብር ነው የሚሰጠው። ባንዲራችን ለእኛ ኩራታችን ናት። ሀገራችን ደግሞ በባንዲራ ነው የምትቆመው። ከባንዲራ ሆነን ደግሞ ሁሉ ነገር ከመንግስት ጎንንን እንታገላለን። ባንዲራ ላአየ ምንት ባንዲራ እዩ መስዋዕት ዋላ ኣነ ሰንደቅ ዓላማ ሲባል ለኔ ትልቅ ትርጉም አለው። ያ ሁሉ መስዋዕትነት የተከፈለው ለሰንደቅ ዓላማ ሲባል ነው። በሌላ በኩል ደግሞ የብሔር ብሔረሰቦች መገለጫ በመሆኑ ትልቅ ቦታ ሰጠዋለሁ፣ አከብረዋለሁ። አለም በጉጉት በሚጠብቀው የሩጫ ውድድር በአለም አቀፍ ደረጃ አሸናፊ ሆኖ የሀገርን ሰንደቅ አላማ ከፍ ማስደረግን የሚ ያህል ደስታ የለም ይሉናል ስመ ጥሩ አትሌቶቹ ቀነኒሳ በቀለና ገብረ እግዚአብሔር ገብረ ማርያም ሰንደቅ ዓላማ የሀገር ምልክት ነው ከሚሉት ከነዚሁ አትሌቶች ጋር ቆየት ያደረገው ጥላሁን ካሳ ነው ቢሊዮኖች በአካልና በቴሌቪዥን መስኮት በሚከታተሉት የሩጫ ውድድር አሸናፊ ሆኖ የአገሩን ሰንደቅ ዓላማ ውልብልብ በርካታ አትሌቶች የሚመኙ ትልቁ ስነ ስርዓት ነው። ወዲህ የእነርሱ ደስታ የተቀላቀለው እምባ ከፈገግታ ጋር ሲስተናግድ፣ ዜጎችም ሰንደቃቸው ከፍ ብሎ በዓለም መድረክ በመታየቱ የተለየ ስሜት ይታይባቸዋል። በዓለም የሀገር አቋራጭ ሻምፒዮና 11 ወርቅ አግኝቶ ልዩ የተባለው ቀነኒሳ በቀለ ከሀገሪቱ ርዕሰ ብሔር ሰንደቅ ዓላማውን አደራ ስቀበል ነው የተቀበልኩትን ለብሸው ብዬ የምመኘው ነው የሚለውም። በዛን ጊዜ በሚቀበልበት ያው በጣም የተደበላለቀ ስሜት ነው የተሰማኝ። ምክንያቱም ያው ቀላል አይደለም። የአንድን ያው የብዙ ሚሊየን ህዝብን አደራ ተሸክመን ያው ወደ ውድድሩ ቦታ ለመሄድ ይህን አደራ መሸከም ያው ቀላል አይደለም። እንግዲህ ያው የሚሰማን ስሜት በዚህን ጊዜ ከየትኛውም አገር ተርታ ተሰልፈን የሀገራችንን ያው ሰንደቅ ዓላማ ለብሰን ነው የምንሮጠው። ከየትኛውም በዓለም ላይ አሉ ከተባሉ ሀገር ጋር ነው ለውድድር የምንቀርበው እና እንግዲህ በዚህ ውስጥ እኛ በአሸናፊነት በምናጠናቀቅበት ሰዓት ያው ከፍተኛ የሆነ ስሜት ይሰማናል በ2002 ካገኘው የብር ሜዳሊያ በተጨማሪ ኦማን ላይ ሀገር አቋራጭ ላይ ባገኘው ወርቅ የሀገሩን ሰንደቅ ዓላማ ከፍ ያደረገው ገብረ እግዚአብሔር ገብረ ማርያም ሜዳ ውስጥ ገብተን የምንመኘው የሀገራችንን ሰንደቅ ዓላማ ከፍ አድርገን ማውለብለብ ነው ይላሉ ሰንደቅ ዓላማ 89 ሚሊዮን ያቀፈ ነው ስለዚህ እኔ ሳስበው 80 ሚሊዮን ላይ ላይ እንዳለ ነው ሳናሸንፍ ስንቀር 80 ሚሊዮን እንደተሸነፈ ነው መስሎ የሚሰማኝ እና ሜዳ ውስጥ ገብተን ያንን ኩሩ ሕዝብ፣ ያንን ማሸነፍ የለመደ ሕዝብ አሸናፊ ቢሆን ብለን ነው ሁልጊዜ የምናስበው እና ካለን በተጨማሪ ደግሞ እንድንለፋ ያደርግሃል ሁልጊዜ የሚታይ ሕዝብህ ነው። ሁልጊዜ የሚታይ ሰንደቅ ዓላማ። አትሌት ቀነኒሳ እንደ ፈረንጆቹ የዘመን አቆጣጠር በ2007 ኦሳካ ላይ በ2008 ቤጂንግ ላይ ካገኘው ድል በተለየ ፓሪስ ላይ የነበረው ድል መቼም አይረሳኝም ነው የሚለው። 2003 ፓሪስ ላይ የተደረገው ዓለም ሻምፒዮና ከአንድ እስከ 3 ወጥን። ያው ሰንደቅ ዓላማችን ሶስቱም መሰቀያ ቦታ ላይ ሲሰቀል ከፍተኛ የሆነ ያው ደስታ ተሰምቶናል። እንግዲህ አለምም ያው ጉድ ያለበት ጊዜ ነበረ። አንድም የሌላ ሀገር ሰንደቅ ዓላማ ሳይቀላቀል ያው የኢትዮጵያ ሰንደቅ ብቻ በሚሰቀልበት ያ ልዩ ስሜት አለው እና ያው ይሄ ከብዙ ህብረተሰብ ውስጥ የሚረሳ አይመስለኝም። ይሄ ሰንደቅ ዓላማ ከፍ ማድረግ አለብኝ ብለህ እስካመንኩ ድረስና ያንን አድርገህ ደግሞ ከፍ ብለህ ስትለው ምን ያህል ሀሴት ምን ያህል ደስታ እንደሚሞላ ውስጥ አስበው። ይህኔ ምንድነው የምታስበው? አንተ ብቻ አንድ ሰው ነገር ግን የ80 ሚሊዮን ክብር ደግሞ ታነሳለህ። ስለዚህ ይሄንን ሁሉ ሰው የሚከብርበት ሁሉም ሰው የሚኮራበትን ሰንደቅ ዓላማ ከፍ ብሎ ስታየው ደግሞ በአንተ ምክንያት መሆን ደግሞ ስታውቅ ያኔ ውስጥ በሀሴት ይሞላል ውስጥ በደስታ ይሞላል። ማለት ቀነኒሳ ነገም ታሪክ ሰርቶ የሀገሩን ሰንደቅ ዓላማ ለማውለብለብ የሚያስችለውን ምኞት መሰነቁንም ነግሮናል። ከዚህ በኋላም እግዚአብሔር ያው ጤንነቴን ሰጥቶኝ ጊዜን እስከሰጠኝ ድረስ ያው ምንም ጥርጥር የለውም ሀገሬን ከማስጠራት ህዝቤን ከማስደሰት ያው ወደኋላ የምልበት ነገር የለም።